የተከሰተው ውስብስብ ችግር መፍቻ ቀላል ቁልፍ በእጅ አለም አላለን። እኔ ይህን ተናግሬ ነበር ለማለትም አልጻፈውም። ሁሉም ኢትዮጵያዊ በቀጥታ የሚውጠው መድኃኒት ነውም አላለም። ቢያንስ ለችግሩ ያዋጣ ነውን ያክል መዋጮ ለመፍትሄው እንዋጣና እንወያይ ነው የሚለው። የወንድሙ ገዳ ወደዚህ መምጣትን በራሱ ሀገር ያለችበትን ወቅታዊ ሁኔታ የሚያመላክት ነው ብዬ አምናለሁ። የዓመት ልብስ የዕለት ጉርስ የሚያስጨንቀው ሰው አይደለም። እውነት ለመናገር ሃይማኖትን በተመለከተ በጭራሽ ምንድነው፣ ጫፍና ጫፍ፣ ሰሜንና ደቡብ ነን እኔ እና እሱ። አሁንም በአገር ጉዳይ ላይ ነው ማውራት የምፈልገው። የጻፍኩትም እንደ መግቢያ በአገር ጉዳይ ነው። አንዳንዱ ኮቴ ላይ ትልቅ መርፌ ተክሎ ምላስህን አውጦ የመሮጥ ነፃነትን ተቀዳጅተሃል ሩጥ፣ አምልጥ፣ ናኝበት ሀሳብህን በነፃነትና ያለ ገደብ ግለጽ ይልሃል ትንሽ ስጋ እንደ መርፌ የተወጋ የምትባል አይነት ነገር ካልጠዘጠዘችው በስተቀር ኢትዮጵያ ብትፈርስ ብትከንበል፣ ምን አገባው።